ሻዬ ማለት ነው ግን፣ እችን ሁለት ቀን እያራምድ ሻት ያለ ሻት ሙድ ግን አልተመቸችኝም። የእውነቴን ነው ምላችሁ ቤተሰቦች፣ እኔ አልተመቸኝም። በተለይ ልጁ ዝምተኛ በቃ መጋፈጥ አይችል ወይም ደግሞ የሆነ ንግግር ራሱ ብዙም አይችል። ይዘው የመጣችሁ ልጅ መልክ ብቻ ያብ እኮ ይናገራል። ይህ አሁን ደግሞ ይዘሽ የመጣሽው ልጅ በጣም አይናፋር ነው ሄሉዬ። መልኩም ያምራል፣ ቁመናውም ያምራል። አቤት ዘረት እሱ ላይ ደግሞ ያብን አናድዳለሁ ብለሽ ጋደም አልሽ። አቤት አንቺ እኮ ደግሞ አትችልበትም እኮ በነገራችን ላይ ትስቃልሽ። ደግሞ እኮ ያብ በር አንኳኩቶ ቤት ድረስ እስከሚገባ ከበር ጀምሮ ምን ያስቅሻል እያለ ትስቅ ነበረ። ማስመሰል ናልቻለችበትም እና በዚህ አጋጣሚ ሄሉዬ ይህችን ሁለት ቀን ይዘሻት የመጣሻት ሞድ፣ እኔ ያልተመቸችኝም የእውነት ቢቀርብሽ ነው የሚሻልሽ። ሸኔው ዳ አዛንቅ ምናልባት ያብም ተገልብጦ ነገ ደግሞ ወደ ሌላ ቦታ አንችን ለማብሸቅ ብሎ ቢገባ ያንቺ ብሽሽቅ ያልቅና ራስሽን ወደ መጉዳት ትገቢያለሽ ብዬ ነው እንደኔ እንደኔ ማስበው። ምክንያቱም ትወዷለች፣ ቤተሰቦች ያብን በጣም ነው የምትወደው። ሄሉ በጣም ነው የምታፈቅረው። የእውነቴን ነው የምላችሁ። በጣም ከምትሉት በላይ ሄሉ ያብን እስከምትንገበገብ ነው የምትወደው። ያየሁባት ነገር ቢኖር ያንን ነው ና እንደ እኔ ቢቀርብሽ ነው የሚሻል። ሄሉ ይህ ብሽሽቅ ነገር ይቅርብሽ የእኔ ቆንጆ። ሲቀጥል አንዳንድ ኮሜንቶች አላችሁ እህቶቼ። ያብ አሁንም እኮ ራሱን ጥፋተኝነት ምንም ጥፋት እንዳለበት ሳይሆን፣ ምንም ጥፋት እንደሌለበት አድርጎን አሁንም ድረስ የሚናገረው ምንም ማመን አይፈልግም ብላችኋል። በትክክል እኔም አይቼዋለሁ። ያው እሱ ላይ ፎከስ አድርጌ አልተናገርኩም እንጂ በነገራችን ላይ ያብን አይቼዋለሁ። ምንም ጥፋት በቃ ምንም ጥፋቱ ሁሉ የሄሉ ነው። አሁንም በተገላቢጦሽ እሱ እሱ ምንም እንዳላጠፋ ነው ሲናገር የምሰሙት። ልብ ብላችሁ አይታችኋል። አንዳንድ ልጆች ጎበዝሽ ናችሁ የእውነት። እና ያብ ነገር ያው ተከርኖ የብሰን ነው እውነት ለመናገር ያብ ራሱ ሲመጣ ከሄሉ ጋር ነው የሚያምርበት። ወዞ ራሱ ተመልሶ የእውነት ነው የምላችሁ። እና ጀነን ብሎ በዛው በት ላይ በቃ ሄሉየን ካጠገቡ ሸጎጥ አድርጎ በፍቅር በሰላም ሲመጡ ውበት የምደፋበት ራሱ። ልብ ብላችሁ ካያችሁ ሄሉ ናት የእውነት ነው ሄሉዬ ሰሞኑን ይህን ደረታም ልጅ ቆመታም ኬት እንዳመጣው አላቅም። በጣም ዝምተኛ ነው፣ ወይኔ በዝምታው ገዳይ ነው። የእውነቴን ነው፣ ከመናገር ማዳመጥን የሚመርጥ ልጅ ነው። ምናልባት ለካሜራውም አዲስ ይሆናል፣ ለዛም ይሆናል። አንዳንድ ሰው ለካሜራ አዲስ ከሆነ ካሜራ ፊት ለፊት ሲደቀን የሚናገረው የሚለውም ይጠፋበታል። ለዛ ይሆን ልጁ ተፈጥሮ ይሆን አላቅም። የእውነቴን ነው፣ በጣም ዝምተኛ ነው። ሄሉዬ ደግሞ ማለት ነው። ይህን የመሰለ ሸበላ ልጅ አጠገብሽ አድርገሽ ያብን ለማናደድ ያው ቅፍ ድርግም እያረግሽ የምትለጣጠፊውን ነገር ቢቀርብሽ ይሻላል። የእውነት ቢቀርብሽ ይሻላል። ይህ ብሽሽቅ ፍቅር በኋላ ላይ ትጎጅበታለሽ፣ ሄዱዬ በጣም ትውጅዋለሽ። ያብን እኔ አይቼሻለሁ፣ ሁኔታሽ ሁሉ አሁን እራሱ ያብ እኮ ከበር እስከሚገባ እራሱ እየሳቅሽ ነው የምታስገቢው። ምክንያቱ ደግሞ ምንድን ነው? እያስመሰልሽ ነው እንጂ ሄዱዬ የእውነት ትክክል፣ ከዚህ ልጅ ጋር ምንም አይነት ነገር ኖሮሽ አይደለም። ያብን በደንብ አድርጊ የምነግርሽ ያስረግጭ ያቃል።

እኔ ሄሉን ያለ ያብት ትቀመጣለች ትቀመጣለሽ ብሎ በማሰብ አሁን ይከብደ ትወደዋለች እንዴ፣ በአንድ ቀን በሸሽቅ ውስጥ የገባችው ስለምትወደው የምትወደው ነው። ቤተሰቦች ማትወደውና ማትፈልገው ርግፍ አርጋ መተው ያሰበች አይነት ሴት ምትሆን ሌላ ወንድ ዛ መታ እሱን ለማብሸቅ አትሞክርም ነበር። የእውነቴን ነው እምላለሁ። ስለምትወደው ስለምታፈቅረው እሱን ለማብሸቅ ተነሳች እልህ ማለት ነው። እና እልህ ደግሞ ለማንም ጥሩ አይደለም። እልህ ውጤት አይመጣም፣ ሄሉዬ ስለዛ ሌላ ነገር ከዚህ በኋላ እሱም ሌላ ነገር በል ገብቶ ታያይዛችሁ። እንደ እንዳተንቦ ጫርቆ ሄዱዬ ቢቀርብሽ ከዚህ በኋላ አሁን ይዘሻት የመጣሻት ሰሞኑ ነችን ሁለት ቀን ቢቀር ይሻላል ብዬ ነው ማስበው። ትናንትና ሉልንም አንተንም አይናችሁን ማየት አልፈልግም ብለሻል። ሉሌ እኮ አላጠፋም። እንደውም ለአንቺና ለሱ ፍቅር፣ ለአንቺና ለሱ ሰላም ሲል የእውነት ከማላችሁ ወጥቶ ለአንቺ ሰላምና ለአንቺ ፍቅር ሲል እንደውም ያብን ዝቅ ብሎ ይቅርታ የጠየቀ ልጅ ነው ሉል። አላጠፋም እና ሄሉዬ ሁለቱንም ያው ሁለተኛ አይናችሁን ማየት አልፈልግም፣ መናገር የለብኝም ከዚህ በኋላ የራሴን ህይወት መጀመር መብቴ ነው በማለት ነበር ትናንትና። ልሁንና ያብን ያባረረቻቸው ማለት ነው። ብቻ ከባድ ነው። እኔ ግን ደስ አላለኝ። እውነት ነው የምናገር። የእውነት ልክ አይደለም። በቃ ልክ አይደለም። የእውነቴን ነው የምላችሁ። እና ሂዱ። ሻየው ወደ ራስሽ ተመለስሽ። ይቻሻት ሙድ ደግሞ ደስ አትቀርም እኮ እናቴ። እችንማ ለያብ እንደዚህ ዘጭስ አታረጊ። የሚቀርም አይመስለኝ ሳስበው።